በጸሎተ ሐሙስ ቀን በክርስትና እምነት ተከታዮች ዘንድ በሁሉም ቤት ጉልባን መመልከት የተለመደ ነው። ጉልባን ከባቄላ ክክና ከስንዴ አንድ ላይ ተቀቅሎ የሚዘጋጅ ሲሆን የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። ጉልባን ከምግብነቱ በዘለለም ልዩ ሃይማኖታዊ ምስጢር እንዳለው ይነገራል። በዮሐንስ ወንጌል ምዕራፍ 12 ከቁጥር 24 ላይ ጌታችን አምላካቸው መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ የስንዴ ቅንጣት ምድር ላይ ወድቃ ካልሞተች ብቻዋን ትቀራለች ይላል። ካልበሰበሰች ብቻዋን ትሆናለች፣ ከሞተች ደግሞ ብዙ ፍሬን ታፈራለች ይላል። ስለዚህ ክርስቶስ ራሱን በስንዴ መስሎ ተናግሯል። ስንዴ መሬት ላይ ገብቶ በስብሶ በጣም ብዙ ሰላሳ ስልሳ መቶ ፍሬ እንደሚያፈራ እኔም ክርስቶስ ራሱ እኔ ካልሞትኩኝ በመስቀል ላይ ካልተሰቀልኩኝ ሕይወት ልታገኙ አትችሉም ብሎ ያስተማረበት በመሆኑ ክርስቶስ በስንዴም ስለሚመሰል ቤተ ክርስቲያን ያንን ሥርዓት ይዛ ይህንን ስራ ትፈጽማለች ማለት ነው። ምዕመናንም ደግሞ በዚህ ጊዜ እንደምናውቀው ጉልባን ሰርተው ይመገባሉ። ያው ታሪክ አለው፣ ምስጢር አለው። ቤተክርስቲያን ያለምንም ነገር የምታደርገው ልማድ የላትም። አባቶቻችን ደግሞ አንዳንዴ ዲቃውንት እንደሚነግሩ ብዙ ጊዜ ጨው በዛ ይልበታል። ጨው ውሃ ጥምን በጣም እንደሚጨምር የክርስቶስን በዕለተ ስቅለቱ ጊዜ የተጠማውን ጥም ለማሰብ እንደዚያ ይደረጋል። ሌላኛው የጉልባን ትርጉም ኢየሱስ ክርስቶስ አይሁድ ላደረሱበት መከራና ግርፋት አንዱ ማሳያ ስለመሆኑ ተነስቷል። በተለምዶ በሀዘንም ወቅት እንደሚታወቀው ንፍሮ አለ እና ይሄ ንፍሮ ወይም ከስንዴ ነው የሚዘጋጀው። ስለዚህ ስንዴ በስብሶ ከዛ በጣም ብዙ ፍሬን ያፈራል። ስለዚህ እኛም ሞተን በስብሰን አንቀርም የሚሞተው ማንነታችን የማይሞት ሆኖ ይነሳል። የሚበሰብሰው ደግሞ በትንሣኤ የማይበሰብስ ሆኖ እንደሚነሳ ተስፋ ትንሣኤ እንዳለን ማሳያ ነው ማለት ነው። ስንዴው አባቶቻችን ምን ይላሉ? እንግዲህ ይሄ የተከካው ባቄላ ከላይ ቅርፊት ይወጣለታል። ብዙ ነገሩ ነው የሚወጣውና መጨረሻ ላይ ነጭ ነው የሚሆነው። ጌታችንም በተገረፈ ሰዓት ጀርባው ስጋው አልቆ አጥንቱ ይታይ ነበርና የዛ ምሳሌ ነው። ስለዚህ አንዳንድ ሊቃውንት ደግሞ እንግዲህ ይሄንን የተከካውን ባቄላ ትስብት የስጋ ምሳሌ ነው መከር የተቀበለው ስንዴው ደግሞ አይከካም፣ አይፈተግም እሱ ደግሞ የመለኮት ምሳሌ ነው እያሉ የነገረ ተዋህዶንም አገናኝተው ይናገራሉና፣ በአጠቃላይ እለተ ሐሙስ እነዚህ ጉዳዮች ይደረጋሉ። ትልቅም እለት ነው ለሁላችንም። የጉልባን ትውፊት እስራኤላውያን ከግብጽ ተሰደው በሚወጡበት ጊዜ በችኮላ ስለነበር አብኩተው ጋግረው መብላት ያለመቻላቸውን ሁኔታን የሚያመላክት ከመሆኑ ባለፈ የሰው ልጆች ከጨለማ ወደ ብርሃን፣ ከሞት ወደ ህይወት የተሸጋገሩበት ወቅት መሆኑንም የሚያመላክት ነው ይላሉ የእምነቱ መምህራን። ይሄ ቀን የነፃነት ቀን ተብሎ እኛም ደግሞ የተሻገር ፋሲካ ማለት መሻገር ማለት ነው። ስለዚህ ከጨለማ ወደ ብርሃን ከሞት ወደ ህይወት በክርስቶስ አማካኝነት የተሸጋገርንበት እለት ስለሆነ ልክ እስራኤላውያን ከግብጽ ባርነት ሲወጡ ያደረጉትን ነገር ያንን ስንዴ ንፍሮ ወይም ጉልባን በማዘጋጀት እናስባለን ማለት ነው። በእነዚህ ምክንያቶች እንግዲህ ጉልባን በቤተክርስቲያን በጸሎት ከጸሎት ሐሙስ ጋር ተያይዞ ይታሰባል። የክርስቶስን ህማም ነው እኛ የምናስበው፣ መከራውን ነው የምናስበው። ጸሎቱም እስከ ማታ ድረስ ነው፣ ስግደቱም እስከ ማታ ነው። ስለዚህ ምግብ ለማዘጋጀትም ጊዜ አይኖርም። ስለዚህ አባቱ ጉልባን ሁለት ቀን ሶስት ቀን የሚበላ ነገር ነው። ስለዚህ የላሜ የጣመን በጾም ወቅት መመገብ በተለይ ደግሞ በሰሙነ ህማማት የጸሎት የስግደት እለት ክርስቶስን በጭንቅ ጸሎት ያደረገበት እለት በመሆኑ በዚህ እለት እንግዲህ እንደዚህ አይነት ምግብ ተዘጋጅቶ ይበላል ማለት ነው። ወቅቱ የሰሞነ ህማማት እንደመሆኑ ምዕመናኑ የሚያዘጋጁትን ጉልባን የክርስቶስ ግርፋት ምሳሌ ስለመሆኑ ሁሉም የእምነቱ ተከታዮች ጉልባን ሳይቀምሱ እንደማያሳልፉትም ይገለጻል። በዚህ ወቅት እንግዲህ ሁሉም ሰው ጉልባን እንዲቀምስ ይደረጋል። መንገደኛውም በገጠሩ ስርዓት ደግሞ መንገደኛውም ጭምር እንደዛ ይደረጋል ማለት ነው። ክርስቶስ በጎኑ በጦር በጎን በመወጋቱ ምክንያት ቅድስት ቤተክርስቲያን ፍሬ የተባለች ቤተክርስቲያን ተገኝታለች። በዛፍ የምትመሰል ቤተክርስቲያን ስሮቿ ከምድር ያሉ ቅርንጫፎቿ በሰማይ የሆኑ ቤተክርስቲያን ፍሬ የምታስገኝ ቤተክርስቲያን የተገኘችው በክርስቶስ ሞት አማካኝነት ነው። ስለዚህ አንደኛ ሞትን የማይቀምስ ሰው የለም። ስለዚህ ሁላችንም ሞትን የምንቀምስ መሆናችንን የምንሞተው ሞት ደግሞ ተራ ሞት ሳይሆን በክርስቶስ ሆኖ ለሚሞቱት ትንሣኤ ተስፋ ያላቸው መሆኑን በጥምቀትም ደግሞ መጠመቅ ራሱ ማለት ከክርስቶስ ጋር አብሮ መሞት አብሮ መቀበር ማለት ነው እና ይህንን ሁሉ ቤተክርስቲያን አብራ የምታስብበት የምታስተምርበት ወቅት ነው ማለት ነው።